አዲስ አበባ ለነዋሪዎቿ ምቹና ተመራጭ እንድትሆን መንግስት ባከናወናቸው ተግባራት ሰፊ ውጤቶች እየተመዘገቡ ይገኛሉ። ከነበረባቸው ጉስቁልና ተላቀው ለነዋሪዎቻቸው ምቹ ከሆኑ የአዲስ አበባ መንደሮች አዋሬ በዋነኝነት ይጠቀሳል። ከባለፉት ሁለት አመታት በፊት ለነዋሪዎቿ ፈተናና ለጤናም ጠንቅ የነበረችው አዋሬ በጠቅላይ ሚኒስትር ዶክተር አብይ አህመድ በአንዲት አዛውንት እናት ቤት እድሳት ልማቷ አንድ ተብሎ ተጀመረ። ሰፈራችን ምንም እንኳን በጣም ለቤተ መንግስት የቀረበ ቢሆንም የከባቢው የኑሮ ዘይቤ ግን እጅግ አሳዛኝ ነበር። እዚህ ጋር እንደምታዩት ጭቃ ብቻ ሳይሆን ቆርቆሮ፣ ላስቲክ በጎርፍ ስር ተራራ ተንጠልጥሎ ያሉ ቤቶች በጣም ለኑሮ ምቹ ያልሆነ ብቻ ሳይሆን ለህይወት የሚያሰጉ የአኗኗር ዘይቤ የሚከተል ከባቢ ነበር። እዚህ ጋር የምንሰራው ስራ ሰዎች ቤታቸውን አሻሽለው ብቻ እንዲወጡ አይደለም፤ ወጥተው ሲገቡ ሰፈሬ የሚያምረው ብለው ሊዝናኑበት እንዲችሉ አድርገን ሰፋ ያለ ቦታ ለግሪን ኤሪያ ለይተናል። እንተክላለን፣ እናሳምራለን። እጅግ የተለወጠ ሰፈር አዋሬ ነው ወይ ይህ ሰፈር እስኪባል ድረስ የአማረ ሰፈር እንሰራለን። የጠቅላይ ሚኒስትር ጽህፈት ቤት ፕሮጀክት በአዋሬ ላይ ተጀምሮ እዚህ ከመድረሱ በፊት ለኑሮ ምቹ እንዳልነበረ በአካባቢው ለረዥም ዓመታት የኖሩ ነዋሪዎች እንደዚህ ያስታውሱታል። ጭቃ ቤት ነው እየፈረሰ መከራዬን እያየው እየፈረሰ መከራዬን እያየው እግዚአብሔር ይስጠው። በጣም ነው ማመሰግነው፣ መርቀዋለሁ። ፕላስቲክ ቤት ፕላስቲክ ሞልቼ ያው በቆርቆሮ ያው ላይ ጀርባው ሙሉ የተበሳሳና ያው ጎርፍም እየመጣ ጥልቅልቁን፣ ብዙ ጊዜ ፖሊስ እና ፌደራል መጥቶ ነው ላይ ያወጣን፣ እቃችሁ ላትወስደው ነው ማለት ነው። ያው በዚህ ሰዓት ሳልመገብ እንኳ ብተኛ እንቅልፍ ነው ማለት ነው። ሰዓት ነው የደረስነው። አሁን ያለሁት እንግዲህ መንግስት ሰማያት ማለት የተጀመረው አዋሬን ለነዋሪዎቿ ምቹ የማድረግ ተግባር አሁን ላይ ፍሬው ጎምብቶ ከሌሎች አካባቢዎችም ወደ አዋሬ ለመዝናናት መምጣት የተጀመረ መሆኑን ነዋሪዎቿ ይናገራሉ። ሶስት መንግስት አሳልፍ ያለው እንግዲህ አራተኛ እና የልጅ ልጅ አይቼ ያለውኝ አዋሬ ክንፍሊ እንዴት አልነበረች፣ የድሮ ኮረኮንች ነበረች፣ ጫካ ነበረች። አሁን ግን አዋሬ መባሉ ቀርቶ አዋሬ ፀሐዋ መባል አለባት። አካባቢውን በካሳንቺስ በዛ እየዞርክ አያለሁ ወይ ጉድ አገራችን እኮ ተለወጠች ብዬ እላለሁ። እንደውም ይህ ልጅ ልጄ ወደፊት እኮ ዱባይ ትሆናለች ይላል እና በጣም ቆንጆ ነው። የዞርኩኝም አያለሁኝ በእኛ ጊዜ ቀበና ወንዝ ነው የምንዋኘው። ዋይንተንም ስንመጣ ነጮ ናችሁ ተብለን እንገረፍ ነበር። አሁን እንዳልኩሽ አሁን ልጆቹን ዛሬ ፕሮግራም ይዤ ፈተና ስለጨረሱ በዚህ 4 ኪሎ ዞረን በገብርኤል አድርገን በካሳንቺስ ያው ማል ማል ላይ መዝናኛዎች አሉ። ሸርተት የሙኑ እሱን አዝናንቼ ላስገባ ነው እየወጣሁ የነበረውና በዚህ ቅርብ ርቀት ውስጥ ይሄን ያህል ምርጫ አልነበረ ነበር። እሺ አዋሬ በጣም ጭንቁስ በጣም ያስቀይም ያሮጌ ያረጄ ሰፈር ነበር፣ ያሮጌ ያረጄ ሰፈር ነበረ። አሁን በብልጽግና ዘመን ባብይ ዘመን ይህን ያህል አበባ ሆኖ ያምራል፣ እጅግ በጣም ያምራል። አሁን ከቤታችን በአሁኑ ሰዓት እንኳን ቤታችን አስጠልቶናል። በቃ ወደ መናፈሻዎች ወደ ፓርኮች፣ ይሄን ወደ ካሳንቺስ ፈረሶች አሉበት ሴቶች አደባባይ ስናይ እጅግ በጣም የሚደነቅ ነው። በጣም የሚያምር ሰፈር ሆኗል። አዋ አሁን በደስታው ብዛት አሁን የሮንደ እየዞር ነው ማመሽ ማድረው ጎረምስ ወጣቶቹ ጋር ማለት ነው። ግባ ግባ አይለኝም። እነሱ ገብቶ ለውጭ ነው የማመሸው። ይገርማል እ እንደ አዲስ እንደተፈጠረ ነው፣ አስሩ አገሪቷም እንደ አዲስ እንደተፈጠረች እኔም እንደ አዲስ ፈጠረሽ ነው። በቃ ማየው አስሩ የሚገርም ነገር። በምንም ታምር ለኑሮ ምቹ አልነበረ። አንዱ የሚያወራውን አንዱ የሚሰማበት፣ አንዱ ተኝቶ በሰላም የማይተኛበት በሮች በተከፈቱ ቁጥር ሰው የሚረበሽበት የነበረና ሰዎች ለመተላለፍ ይጠይፉት የነበረን ቦታ ከሰስተ ከተሰራ በኋላ ከተለያየ ቦታዎች የዛሬ አመት አካባቢ እዚህ ጋር መጥተው ተዝናንተውም አይተውም ከስራ ቦታም እየመጡ ቁጭ ብለው አርፈው የተሰራውን ነገር አይተው ዛብ ተሸግ ባሻገርም ሌሎችም መጥተው ምን አለ ለእኛም እንደዚህ በተሰራለን ብለው ገብተው እኛንም ያናግሩበት ሁኔታ ነበርና እንደ ዜጋ አንድ መሪ ለዜጎቹ ሊያደርግ የሚችለው ነገር ክቡር ጠቅላይ ሚኒስትሩ አድርገውታል።